ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የፈረሰኛ ፋሚሊዎች እንደምናችሁ፣ ደህና ናችሁ? በያላችሁበት የአላህ ሰላምና እዝነት ይብዛላችሁ እያልኩኝ ዛሬ እንግዲህ ከስንት ጊዜ በኋላ በጣም ከብዙ ቆይታ በኋላ መጥቻለሁ ማለት ነው። ሰላም ይብዛላችሁ በያላችሁበት ማለት ነው። ያው በስራ ምክንያት በምናምን በምናምን ቢዚ ስለነበርኩኝ ብዙ ሰውን ደግሞ ጠፍቻለሁኝ ማለት ነው። ብዙ ዩቱብ ላይ እየመጣሁኝ አይደለም። ላይፍ ላይም አልፎ አልፎ አንድ ቀን ያንድ ቀን ምናምን እከሰታለሁ ለቻናሌ ስል ማለት ነው። ቻናሌ ትንሽ ህመም ላይ ነው። ከቻላችሁ ላይክ እና ሰብስክራይብ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነው። መሆን እየመለሰ እየወሰደ ምናምን አስቸግሮኛል ማለት ነው። ላይክ እና ሰብስክራይብ ብታደርጉ ምንም የሚቀንስባችሁ ነገር የለም ማለት ነው። ሌላው ደግሞ ዛሬ ደስ የሚል ነገር ሰምቼ ነው ላካፍላችሁ የመጣሁት። ምናልባት አይታችሁት ሊሆን ይችላል። ላላያችሁትና ላልሰማችሁት ደግሞ እንድትሰሙት ነው። በሳኡዲ እንግዲህ የወጣው የምህረት አዋጅ ወይም ደግሞ የመኖሪያ ፈቃድ ለሌላቸው ኢትዮጵያውያን ለህገ ወጦች ህጋዊ እንዲሆኑ ወጥቶላቸው ነበር፣ አዲስ ህግ ማለት ነው። አሁን እንግዲህ ሁለት ወር ምናምን ሊሆነው ነው ያው አቅሙ የፈቀደ ገንዘብ ያለው እያሰራ ይቀማውን ይዟል። እንደኔ ደግሞ የሆነ የኔ ብጤ ደግሞ እጅ በደረት አድርጎ የሚመጣውን የቀጣየውን ፍርድ ወይም የቀጣየውን ህግ እየጠበቀን እንገኛለን ማለት ነው። እና ዛሬ ደግሞ የወጣው አዲስ አዋጅ ምን መሰላችሁ? በጉብኝት ቪዛ ወይም በሶስት ወር ቪዛ በዛይራ ቪዛ የገቡ ኢትዮጵያውያን ምናልባት ሌላ ዜጎችንም ሊጠቃልል ይችላል። ግን መልክት የማስተላልፈው ለኢትዮጵያውያን ስለሆነ ያው ሌላን ዜጋ መጥቀስ አይጠበቅብኝም ማለት ነው እና እና እነዚህ በጎብኝት ቪዛ በፍሬ ማአፏን በጎብኝት ቪዛ በዛይራ ቪዛ ምናምን የመጡ ሰዎች በቀላሉ ወደ ሀገራቸው እንዲገቡ የሰላሳ ቀን ጊዜ ተሰጥቷቸዋል ማለት ነው። በጣም ጥሩ እድል ነው። አሻራ ሰጥተው ትኬታቸውን ቆርጠው በቃ መንገድ በሰላም ወደ ሀገራቸው እንዲገቡ ተደርጓል ማለት ነው። ይሄ ድል ራሱ መመቻቸቱ በጣም ጥሩ ነው ማለት ነው። ምክንያቱም አሁን ላይ እንደምታዩት ስራ በጣም ነው እየጠፋ ማለት ነው። እቃማ ይዘው ራሱ ተቀምጠው ስራ እየተቸገሩ ነው ያሉትና አገር ለመግባት ደግሞ ፈልገው መንገዶች ዝግ በመሆናቸው እና ያው ህገ ወጥ ስትሆኑ ደግሞ እንደፈለጋቸው ብድግ ብላችሁ መግባት ስለማይቻል በዛ ችግር ምክንያት ብዙ ሀኖች መግባት ፈልገው በየጃዛ ቤቱ፣ በየስራ ቦታው በቃ ተጨናንቀዋቸው፣ ደክሟቸው፣ ቤተሰብ ናኳቸው በአስገዳጅ እና በደሮሪ ጉዳይ ወደ ሀገር መግባት ፈልገው ያልቻሉ ብዙ ወገኖች አሉ። ለእነሱ ጥሩ እድል ነው ማለት ነው። እንግዲህ እንኳን ደስ ያላችሁ። አዲሱን ህግ ተጠቅማችሁ ሀገር ለመግባት ያሰባችሁ እህት ወንድሞች ሀገራችሁ በተሰጠው በ30 ቀን ውስጥ መግባት ትችላላችሁ። ምናልባት ደግሞ አይታወቅም ከ30 ቀን በኋላ ሊጨመርም ይችላል ቀን እሱን እንግዲህ አላህ ነው የሚያውቀው። ግን ያው ለጊዜው ደስ የሚል ነው ማለት ነው ምክንያቱም አሁን ላይ የመንገዶች መዘጋት እንደፈለጉ አገራ ለመግባት በጣም ከባድ ሆኗል። እጃችንን ሰተነ ነግባዊ እያሉ ራሱ እጅ ሰቶ መግባት የሚመኝ ሁሉ ነበሩ ማለት ነው። ራሱ አይቻለሁ። እኔም ግቡ ያልኳቸው ልጆች ራሱ አሉ፣ እጃቸውን ሰጡ። ምክንያቱም አሁን ላይ እስር ቤት ጥሩ ነው ማለት ጥሩ ነው ሲል በረራ ስለተጀመረ እየበረሩ ስለሆነ ያን ያክል የተጨናነቀ አይደለም። በረራ ካልተቋረጠ እጅ ከሰጡ ቶሎ የመብረር እድል ይኖራቸዋል ማለት ነው። ነገር ግን አሁን ጥሩ እድል መቷል ማለት ነው። የአሁኖቹ የመጣላቸው እድል በኡምራ ለገቡት እና በዛይራ ቪዛ ለገቡት ነው። አፏን የኡምራዎችን አያጠቃልልም። በኡምራም ሊሆን ይችላል፣ ግን በፍሪ ቪዛ አስመስለው ምናምን የሚመጡ ማለት ነው። እና ለእናንተ ጥሩ እድል ነው። እንደዚሁም ደግሞ ለባህርተኞች እንኳን ደስ የሚለው ነገር ምንጊዜም ክፍት ነው። አሻራ ለሌለባቸው ለባህርተኞች ምንጊዜም ክፍት ነው። እንደፈለጉ በፈለጉ ሰዓት ወጥቶ ይሄዳሉ ማለት ነው። ሌላው ደግሞ ከኮንትራት የጠፉ አሻራ ያለባቸው የነሱ መውጣት በጣም አሳስበዋቸዋል። መንገዱ ማለት ነው እንደወጡ ወይም ደግሞ በህጋዊ መንገድ እንደተለመደው በሌስ ኢምባሲ አሟልተው እየሄዱ አይደለም። አሁን ላይ በጣም ብዙ ልጆች መግባት እየፈለጉ በመንገድ መዘጋት ምክንያት ተቀምጠዋል ማለት ነው። እና ያንን እድል ደግሞ እንግዲህ ምናልባት ከዚህኛው ከ30 ቀን አዋጅ በኋላ ይመጣል የሚል ተስፋ አለኝ ማለት ነው እንሻላ ባላ ፈቃድ ማለት ነው። የአሁኑ ግን እድለኞች እንግዲህ፣ መልካም እድል ይሆነላችሁ፣ ሀገራችሁ በሰላም ያስገባችሁ ማለት ነው። ማቄን ጨርቄን ሳት ጥላችሁ ወደ ሀገራችሁ መግባት ትችላላችሁ። ምክንያቱም የሰው ሀገር እየሰው ነው፣ ብንቆይበትም ስለማንኖርበት ለመግባት ያሰባችሁ ዱንያ እንደሆነ አይሞላም። መልካም ጉዞ ይሆንላችሁ፣ ግቡ እላችኋለሁ ማለት ነው። ለእኛ ደግሞ የተለየ አዋጅ እስከሚመጣልን ድረስ እንጠብቃለን ማለት ነው። ቀማላ ስራችሁም እንግዲህ መብሩክ የመቻችሁ ብያለሁኝ። እና ውድ ቤተሰቦች ላይክ እና ሰብስክራይብ ማድረግ እንዳትረሱ። በያላችሁበት ሰላም ይብዛላችሁ። በድጋሚ እስከምንገናኝ ወሰላም አሌይኩም ወረሕመቱላሂ ወበረካቱ።